እሺ ጋይስ እንዴት አደራችሁ ዛሬም ብሎግ ልናደርግ እየወጣን ነው ላሳያችሁ ሰፈራችን ሰፈራችን ይህን ይመስላል ማለት ነው እንግዲህ ቁርስ እየፈለግኩ ነው አሁን አሁን እንግዲህ ግንፍሌ የሚባል ፓርክ ማለት ነው እኔ የተከራየሁበት ቤት አቀራቢያ የሚገኝ ፓርክ ነው እዚያ ገብቻለሁ ይሄ ቦታ በነገራችን ላይ በጣም ደስ ይላል ማለት ነው ጥሩ ጊዜ ለማሳለፍ ምናምን በጣም አሪፍ ቦታ ነው ማለት ነው እና እስኪ አንዳንድ ነገር እናወራ እና በጣም ይሄ አካባቢ አሪፍ ነው ማለት ነው። ብዙ ጊዜ እዚህ ማሳልፍ ይሆናል እየመጣሁኝ። ዋው መግቢያ በነፃ ነው። ዝም ብላችሁ መግባት ብቻ ነው የሚጠበቅባችሁ ከዛ ትናፈሳላችሁ። አንደውም ይሄ ቦታ ላይ ቪዲዮ ኤዲት ለማድረግ ምናምን በጣም አሪፍ ነው። ነፋስ እየወሰዳችሁ ግን ፀሐዩ ዛፍ ምናምን አለው እንጂ ፀሐዩ በጣም አስቸጋሪ ነው እኔ በተለይ ፀሐይ በጣም አልወድም ያን ያክል ትንሽ ከመታኝ ነው የምቃጠለው ማለት ነው ዋው እና በጣም ቁርስ በነገራችን ላይ ጋይስ እስካሁን ምን ቁርስ አልበላሁም እርቦኛል በጣም በጣም አሪፍ ነው ምንድን ነው የሚባለው? የቅርጫት ኳስ ነው መጫወቻ አለ ማለት ነው። የቅርጫት ኳስ እዚህ መጫወት ትችላላችሁ። እኔ ተጫውቻ አላውቅም። በርግጥ ሲጫወቱ ግን ማየት ፈልጋለሁ። እዚህ ጋር ደግሞ እንደምትመለከቱት በጣም የሚያምር ድልድይ አለ ማለት ነው። ዋው ይህም ቦታ በጣም ወደድኩት። እኔ እንደዚህ አይነት ቦታ በጣም ነው የምወደው። በፊት ክፍለ ሀገር እያለው ነበር እንደዚህ ከከተማ ወጣ እያልኩኝ፣ እንደዚህ አይነት ፓርክ ባይኖርም የተፈጥሮዊ ፓርክ አለ፣ ሰው ያልሰራው ማለት ነው። በቃ እንደዚህ አይነት ቦታዎች በጣም ወድ ነበረ ማለት ነው። እና ይሄን ቦታ በጣም ተመችቶኛል። እዚህ ጋር እንደምታዩት ወንዝ አለ። ይሄ አይ ቲንክ ይሄ ወንዝ በጣም ትልቅ ወንዝ ይመስለኝ ከሩቅ ቦታ የሚመጣ ማለት ነው እና ቁጭ ብለን እዚህ ጋር አረፍ ማለት አለብን። በጣም ደክሞኛል። ስለዚህ ቁጭ ብለን አንዳንድ ነገሮችን ማውራት አለብን ማለት ነው። ዋ ኦራይት እስኪ በላይኛው ደረጃ ነው። ይህ ስንት ሰባ ደረጃ የሚባለው አይነት ነው፣ ግንፍሌ ፓርክ እኔ በጣም ነው የራበኝ ። አሁን ቁርስ መብላት አለብኝ ማለት ነው። በጣም ርቦኛል። ትናንትናም በጣም ትንሽ ምግብ ነው የበላው። ትናንትና ራሱ በቃ አንድ ዳቦ ምናምን ነገር በልቼ ዋልኩኝ አልኩኝ ማለት ነው። ጠዋት ላይ እንዳያችሁ ቪዲዮ ለቅቄ ነበር ሰርቼበት ነበር ስበላ። ያው በጣም ውድ ነው አዲስ አበባ ውስጥ ምግብ። ያንን ደግሞኛ ትንሽ አክሰስ ማድረግ አንችልም አሁን ማለት ነው። ቪው በጣም ነው የሚያምረው ጋይስ። ናዘር ሌቭል ኦራይት። እና ጋይስ እንግዲህ ከዶሮ እርባታው ከወጣሁኝና እንግዲህ አሁን ፍሪ ሁኛለሁ ነጻ ሁኛለሁ ማለት ነው። ቪዲዮ ለመስራት ምንም የሚገድበኝ ነገር የለም፣ ብቻ አይዲያ ነው እንጂ። አይዲያ ኮመንት ላይ እናንተም አሳውቁኝ፣ እዚህ ቦታ ላይ ቪዲዮ ብትሰራለን ምናምን እያላችሁ ማለት ነው። አዲስ አበባ ውስጥ ከአዲስ አበባ ከመውጣት በፊት አዲስ አበባ ውስጥ ልሰራቸው የምችላቸውን ሰው ሊወድልኝ የሚችላቸውን የቪዲዮ ቪዲዮ አይነቶች ሀሳቦች፣ ምናምን ንገሩኝ ማለት ነው። እና እሰራለሁ ማለት ነው። ሁሉንም የማልሰራው የቪዲዮ አይነት የለም። እናንተ ብቻ አይዲያ ንገሩ። እኔ የጻፍኳቸው አይዲያዎች አሉ። እነሱን እንግዲህ ጠቅጠቅ አርጌ ሰሞኑን ከአዲስ አበባ ወጣለሁ ማለት ነው። ከአዲስ አበባ ከወጣሁኝ በኋላ እጅግ በጣም አድካሚ ሆነ ጉዞ አደርጋለሁ ማለት ነው። ቻሌንጅ ማለት ነው። ያንን እነግራቸዋለሁ። እና ከዶሮ እርባታ ከወጣሁ በኋላ ያው እንደነገርኳችሁ ፍሪ ነኝ። ቪዲዮ እንደ ልቤ መስራት እችላለሁ። ይችላል ከዶሮ እርባታው እንደውም ከወጣው ሁለት ቀን ነው አሁን በሁለት ቀን ውስጥ እንግዲህ ወደ ስድስት ቪዲዮ ምናምን ቀርጫለሁ ማለት ነው። ቀኑ ሙሉ ስሰራ ነው ምሎና ያ ቪዲዮ ጥሩ ይሁን አይሁን እኔ ያን ያክል አላውቅም። ምክንያቱም ገና እየጀመርኩ ስለሆነ ሰው የሚወደውን ነገር ገና ለይቼ አላወቅኩትም ማለት ነው። ያንን በሂደት ነው የማውቀው ማለት ነው። እና ከዶሮ እርባታ ከወጣሁኝ በኋላ በነገራችን ላይ እየተናደድኩበት ነገር አለ እንግዲህ እስካሁን ሁለት ቪዲዮ ምናምን ለቅቅ ያለው እና ሰላሳ ቪው ላይ ቀጠላል። እንዴት ቀጠል እንዳልኩኝ። ይሄ ደግሞ በጣም አስደንጋጭ ነው ለአንድ ዩቱበር ወይም ቲክቶከርም ልትሉ ትችላላችሁ። የቪዲዮ እይታው በጣም ቀጥ ብሎ ሲቆም በጣም አስደንጋጭና እና አስፈሪ ነው ማለት ነው። ያ ነው እኔ የገጠመኝ እንደለቀቅኩት ማለት የሆነ ጠብቃችሁ የሆነ ቪው ጠብቃችሁ ቪዲዮ ስትለቁ ሰው ሳያየው ሲቀር በጣም ያናድዳል ማለት ነውና እኔ በጣም ገረመኝ። እውነት አስራ ሶስት ሺህ ምናምን ሰብስክራይበር አለ፣ ግን ሰብስክራይበር ምንም ጥቅም እንደሌለው ነው የተረዳሁት በዚህ ማለት ነው። 13000 ሰብስክራይበር ቢኖረው መቶ ሰው ራሱ ማየት አልቻለም የኔን ቪዲዮ። እና የሪያክሽን ቪዲዮ እሰራ ስለነበረ ብዙ ሰዎች፣ አብዛኞቹ የሪያክሽን ቪዲዮ ነው የሚፈልጉት። እኔ ደግሞ የሪያክሽን ቪዲዮ አለመፈለጉ ሳይሆን ዩቲዩብ አይፈቅድም፣ በቃ እንደዚህ አይነት ቪዲዮዎችን እንድሰራ በተደጋጋሚ ዩቲብን ማስጠንቀቂያ እየሰጠኝ ስለነበር ነው ያቆምኩኝ። ሪያክሽኑ እና የራሴን ኮንቴንት ብሰራ ይሻላል ብዬ እና ከዶሮ እርባታ ከወጣሁ በኋላ በጣም እየተቸገርኩ ያለሁበት ነገር ማለት ነው ምን እንደሆነ ታውቃላችሁ? ወክ እያደረግ ልንገራችሁ። ከዶሮ እርባታ ከወጣሁ በኋላ ማለት ነው፣ ጋይስ በጣም የተቸገርኩት ነገር የምግብ ጉዳይ ነው ማለት ነው። ምግብ እዛ እንደነበርኩኝ እራሴው እያዘጋጀው እያበሰልኩኝ ነበር ምበላ። አሁን ግን ማብሰል አልችልም፣ ምክንያቱም ዶርሚተሪ ነው የምኖረው። ዶርሚተሪ ውስጥ ስለሆነ እያበሰልኩ መመገብ አልችልም። ስለዚህ የግዴታ መግዛት አለብኝ። ግዢ ደግሞ አዲስ አበባ ውስጥ በጣም ውድ ነው ማለት ነው። ውድ ስለሆነ እኔ በጣም ርካሽ እንደትናንትና እንዳያችሁት ሻይ በዳቦ ምናምን ነው እየበላሁ ያለሁት። እየተሰቃየሁ ነው ያው ሰርቫይቭ ለማድረግ አይደል ዞራ እና እንደዛ ስለሆነ የምግቡ ጉዳይ እጅግ በጣም አሳሳቢ ነው። ነገር ግን እኛ ለመኖር ስለሆነ ያው ሰርቫይቭ ለማድረግ ስለሆነ እንሞክረዋለን። ያው የተገኘውን ነገር እየበላን እንትንላለ ማለት ነው፣ ብቻ በህይወት የሚያቆየንን ነገር። ግን ኤነርጂ ትንሽ ላይኖረኝ ይችላል፣ እንደ ሁልጊዜው አግቤ ስለማልበላ ማለት ነው። እሺ ጋይስ፣ አይ ቲንክ ይሄኛው መንገድ ወደ ቤተ መንግስቱ የሚወስደው መንገድ መሳለኝ፣ ይዤበት አላውቅም ግን ያው ኤክስፕሎር እያደረግን ስለሆነ እንሞክረው ማለት ነው። ሌት ሚ ትራይ እና አሁን በጣም ስለራበኝ ቁርስ ፈልጌ መብላት አለብኝ፣ ዳቦም ቢሆን። ሁለተኛው ነገር ደግሞ ውሃ የለም ጋይስ፣ እዛ ቦታ ላይ ማለት ነው። ውሃ ልጆቹ ምናምን እዚህ ያሉት ሁሉ እየገዙ ነው የሚጠቀሙት። ያ ደግሞ ካቅም በላይ ነው፣ በጣም ከባድ ነው ማለት ነው። ውሃ ሁሌ እየገዙ መጠቀም ምናምን። በነገራችን ላይ አሁን ፓርኩን ጥለን እየወጣን ነው ማለት ነው። በፓርኩ ውስጥ ሌላ ብዙ መጫወታቸው ነገሮች ስላሉ አሁን ጀስት ዋክ ለማድረግ ነውና፣ የውሃው ነገር እጅግ በጣም አሳሳቢ ነው። የሚጠጣ ውሃ ሁሌ ተገዝቶ ነው። ልብስ ለማጠብም ከፍላችሁ እና ምንም የምታሳጠቡት ለሰራተኛ እንጂ ማጠቢያም የለም። እሱሱ በጣም አስቸጋሪ ነው። ነገር ግን ብዙ ስለማልቆ ያን ያክል የሚያሳስበኝ ጉዳይ አይደለም። እኔ ድሮ የሚፈልኩት ማደሪያ ብቻ ነው እንጂ ያን ያክል አልፈልኩም ማለት ነው። ልብሴንም ቢሆን አንዴ ከፍያ ሳጠባለሁ። የሚታጠብ ልብስ ሲጀምር የለኝም እውነቱን ለመናገር የለበትኩት ብቻ ነው። እና እንደዚህ ያለ ቻሌንጁ ጀምሯል ማለት ነው። ቻሌንጃችን ጀምሯል። በነገራችን ላይ የተከራዩት ቤት ከዚህ ፊት ለፊት ያለ ሕንጻ ነው ማለት ነው። ይሄ ግቢው እንግዲህ፣ እንደምትመለከቱት የቅድስት ስላሴ ካቴድራል ግቢ ነው፣ ከዚህ በላይ ያለው ማለት ነው። ዙሪያውን፣ ስለዚህ በዚህ መንገድ ይኖረናል ብዬ አስባለሁ። ወደ ወይ ወደ አራት ኪሎ የሚያስወጣ ወይ ወደ ቤተ መንግስቱ፣ ወደ አብርሆት ምናምን ማለት ከዛ፣ በዛው ዋክ እያደረግን ወደ ፒያሳ ላይ ቪሎግ መስራት አለብኝ ዛሬ። በቃ እኔ አሁን የወሰንኩት ነገር ምንድነው? መማር ነው በቃ። ቪዲዮ በርግጥ ስቀርጾላችሁ በፀሐይ በምን ስለቁት አልታይ ሲል በጣም አስቸጋሪ ነው የሚሆነው። ማለት በጣም ተስፋ ለማስቆረጥ ደረጃ ላይ ይደርሳል። ነገር ግን እኔ ይህን ነገር መጀመሪያ ማስቢዋለሁ። በቃ የምለቃቸው ቪዲዮዎች እይታ ላይ ያገኙ እንደሚችሉ ቀድሜ ስለ ስላልኩ ከግምት ውስጥ ስላስገባሁ ችግር የለም ብዬ ነው። እንግዲህ መሞከር ነው። ዞረ ምንድን ነው ስህተቴ ዞረ ቀረ። ቪዲዮ ሰርች ለቅቄ አለመታየቱ የዩቲዩብ ችግር ሳይሆን የኔ ችግር ነው ማለት ነው። ስለዚህ እኔ ተመልካቾች እንዲወዱት በቃ ማድረግ ያለብኝን ነገር ሁሉ ማድረግ መሞከር አለብኝ ማለት ነው። ያ ነው በቃ ቪዲዮ ሰርች አለመታየቱ የራሴ ጥፋት ነው የሚሆነው ማለት ነው። ስለዚህ ያንን ነገር ለማሻሻል መሞከር ነው እና አይዲያም ንገሩኝ ያልኳችሁ ቅድም ለዚህ ነው። እናንተ ልትወዱት የምትችሉት አይነት አይዲያ ኮመንት ላይ አስቀምጡልኝ። ላይፍ ኮንቲኒው ብሏል ሮናሉ እና ህይወት በዚህ ሁሉ ነው። ጋይስ ዋሁን ነፋሱ በጣም ነው የሚያምር። በጣም ነው ደስ የሚለው ንፋሱ ማለት ነው። እና ዞረ ቀረ ፍሪደምን አግኝቻለሁ አሁን አሁን አም ፍሪ በቃ ፍሪደም ላይ ነኝ ያለሁ። በቃ 24ቱም ሰዓት የራሴ ነው፣ ራሴ ነኝ የምወሰነው ማለት ነው። አይ ቲንክ ይሄ መንገድ ስለማላውቁ ወደ ተሳሳት አቅጣጫ እየሄድኩኝ እንዳይሆን ብቻ። ካልተሳሳትኩኝ ከፊት ለፊት የምመለከተው ቤተክርስቲያን ግቢ ገብርኤል የሚባለው ይመስለኛል አዎ ስለዚህ በዚህኛው ከሄድን ወዴት ነው የምንወጣው? እንዴ እኔ የሚያስፈልገኝ ቁርስ ነው። በጣም ርቦኛል። በጣም ደክሞኛል። ሌሊት ዛሬ ብታምኑ ባታምኑ አራት ቪዲዮ ነው ኤዲት አድርጌ ያደርጉት ከነተ ምን ይሉ ማለት ነው። እና በጣም እንቅልፍ ሲወስደኝ ምናምን የሆነ ቪዲዮ ላይ የሆነ ስህተት ካገኛችሁ በእንቅልፍ ልቤ ኤዲት አድርጌ ሆኖ እና በቻልኩት አቅም አራቱን ቪዲዮችን ጨርሼ እንዳይጓትትብኝ ፈልጌ ነው እና በዚህ አዲስ እንግዲህ ኮሪደር እየተገነባ እና አይ ቲንክ ከፀሐይ ከፊት ለፊት ከሆነች ካሜራው ያምር መሰለኝ። ኦኬ ስለዚህ እዚህ አካባቢ መቅረጽ የምችል አይመስለኝም። ቤተ መንግስት አካባቢ ነው ያለሁት ጋይስ። እሺ ጋይስ አሁን እንግዲህ አብሮ ተደርሻለሁ ማለት ነው። እስካሁን ከዚህ መንገዱን እስካልፍ ድረስ መቅረጽ አልችልም። የማይቻል ስለሆነበት ቦታ ስለሆነ ማለት ነውና ለማንኛውም ወደ አራት ኪሎ እየሄድ ወሬያችንን እንቀጥል ማለት ነው። እና አሁን ፕላኔ ምንድን ነው ካላችሁኝ ከዚህ በኋላ አይ ቲንክ ከ15 እስከ 20 ቀን ልቆይ ነው መሰለኝ። በፊት ከ10 እስከ 15 ቀን ነበር ያልኩኝ፣ ነገር ግን አሁን ሳስበው ከ15 እስከ 20 ቀን መቆየት ይኖርብኛል። ምክንያቱም በርከት አንድ የዩቱብ እኔን እንትን እስኪ ላይ ድረስ በቃ ይሄ ሰው ዩቱበር ነው ብሎ ቪዲዮችን በደንብ ለሰዎች ሪኮማንድ ማድረግ እስከሚጀምር ድረስ የተወሰኑ ቪዲዮዎች ማለት በቃ የተወሰኑ ስላቸው ከቻልኩ እስከ 30 ቪዲዮ ለመልቀቅ ነው ያሰብኩት ማለት ነው። በደንብ በቃ ዩቱብ እንትን እስኪ ላይ ድረስ ማለት ነው እና ከዛ በኋላ ነው ቻሌንጁ የሚጀምር። ምክንያቱም የሚጀምረው ቻሌንጅ በጣም ብዙ ዋጋ የሚያስከፍል ስለሆነ እንዲህ ባክንብኝ አልፈልግም፣ ኮንቴንት ማለት ነው ዩቱብ ሰው ጋር ሳያደርሰው ቀርቶ። ስለዚህ እንደዛ አድርጌ መሞከር አለብኝ ማለት ነው። አብርሆት ላይ በራሪ እንግዲህ በጣም ብዙ ተማሪዎች እየገቡ እውቀት የሚገበዩበት ቦታ ነው። እኔ በነገራችን ላይ ትምህርት በጣም እወዳለሁ። ያው ሳይለው ቀረና ሳይስ የኛ ትምህርት ተቋረጠ እንጂ ትምህርት ይመቸኛልና ተማሪዎች ምናምን በጣም እወዳለሁና እዚህ ውስጥ እንግዲህ በጣም የሚያነጉ ተማሪዎች አሉ። የእኔ ጓደኞች እራሱ አሉ ማለት ነው፣ እዚህ ውስጥ ሲያነቡ የሚያድሩ ጎበዞች እና ይሄ ቦታ ማንበቢያ ነው። ማንኛውም ሰው መጥቶ እዚህ በነፃ ማንበብ ይችላል። የ24 ሰዓት አገልግሎት ነው ያለው ማለት ነውና መጽሐፍትም ሁሉም አለ፣ አክሰስ ዋይፋይም ሁሉም ነገር አለ ማለት ነው እና ወደ አራት ኪሎ እየተጓዝኩኝ ነው የምገኘው። ጋይስ ደግሞ ከአራት ኪሎ ፒያሳ ድረስ ዋክ እያደረግኩኝ ቪዲዮ የምሰራ ይሆናል። ሌላ ቪዲዮ ማለት ነው። ዛሬ በቃ ከዚህ በኋላ ኮንተንት ክሬተር ስለሆን በየቀኑ ቪዲዮዎችን መፖሰት ነው ስራችው ማለት ነው። በነገራችን እዚህ አካባቢ ስቀርጽ እየፈራሁ ነው። መቀረጽ እዚህ አካባቢ አይቻልም መቀረጽ ማለት ነው። ግን ቦታው በጣም ጽድት ያለ ነው። አልገባችሁም? ምናምን በጣም ነው የሚያምረው ይሄ ቦታ ማለት ነው። ለማንኛውም ወደ አራት ኪሎ እየሄድኩ ነው። ዘውረ ቀራ አሁን ያለሁትም አራት ኪሎ ነው ለማለት የፈለግኩት ያው ገብቷችኋል። መችም አሁን ካለሁበት ወደ አደባባዩ ማለት ነው እዛ ድረስ ነው የምቦልገው ይሄንኛውን ፓርት ከዛም በኋላ ደግሞ በጣም እየራበኝ ነው። ግን ቁርስ ጋይስ፣ የት ነው የማገኘው? በቃ እርካሽ ቁርስ እንዴ! ፈተና የሆነብኝ ይሄ ነው። እና ከፒያሳ ድረስ ፒያሳ አሪፍ ብሎግ ይኖረናል ዛሬ ማለት ነው ጋይስ። በጣም አሪፍ ቆይታ ይኖራናል ፒያሳ። የዚች ካሜራ ትናንትና ድምጿ በጣም አስቸግሮ የነበረ ጋይስ ትናንተናትናንትና እንደነገርኳችሁ አራት ምናምን ቪዲዮ ነው የቀረጽኩት በጣም ረጃጅም እና እንዳለ ድምፁ የተበላሸ ነው ማለት ነው። ሳላውቅኔ የድምፅ ሪከርድ ማድረጊያውን በፕላስተር እንትን ብየው ሸፍኘው ነበረ ማለት ነው እና እሱ ይመስለኛል አሁንም እንደማይበላሽ ድምፁ ተስፋ አደርጋለሁ። እና እየደረስኩ ነው መዳረሻ ላይ ማለት እና በዛ ላይ ደግሞ አሁን ህልሜ ማለት ነው ዲጂአይ ፖኬሰር የምትባል ምርጥ ካሜራ አለች እና እሷን መግዛት ነው። እሷን በቅርቡ እንገዛታለን። እንግዲህ ቻናላችን ራሱ ቻናል የራሱ በቃ ኢንቨስት እንዲያደርግ ነው የምፈልገው ሲጀምር ማለት ነው። የዩቱብ ብር ቢከፍለኝ እኔ ምንም የማጠፋው ነገር የለም ለራሴ ጉዳይ ማለት ነው። ለራሱ ቻናሉ ለማሳደግ ምናምን ነው የሚሞክረው ማለት። ዩቱብ በሚከፍለኝ ብር ጌሮችን መግዛት ሊሆን ይችላል፣ የድምፅ ኳሊቲውን ማሻሻል ይሄ ትምህርት ሚኒስቴር መሰለኝ፣ ጋይስ ካልተሳሳትኩኝ፣ አዎ የትምህርት ሚኒስቴር ነው። ዛሬ በነገራችን ላይ ትናንትና ደመራ በዓል ነበርና ዛሬም በዓል ስለሆነ ሰው ምናምን የለም እንደሁል ጊዜው አይደለም፣ በጣም ጭር ያለ ነው ጋይስ፣ እንደምታዩት መኪኖች ራሱ በጣም አልፎ አልፎ ምናምን ነው ያሉት። እኮ ሰው በየቤቱ ጥሩ ጊዜ፣ የበዓል ጊዜ እያሳለፈ ነው ማለት ነው። በነገራችን ላይ በዓልን ከቤተሰብ ጋር ማሳለፍ በጣም በጣም በህይወታችሁ በቃ ደስ የሚል ጊዜ ነው ማለት ነው። ከቤተሰብ ጋር ማሳለፍ በዓሉ ለማንኛውም እስኪ አራት ኪሎ አደባባይ የምንገኘው ሀውልቱ እንደምትመለከቱት ከፊት ለፊት ያለ እና ይህን ይመስላል። አራት ኪሎ አደባባይ ማለት ነው። አራት ኪሎ ፕላዛ። እስኪ ግራውንዱን እንሞክረው ጋይስ። አራት ኪሎ እንግዲህ ከዚህ በፊት እንደምታውቁት በላይ ነው፣ መንገዱ በላይ በድልድይ ነበረ ማለት ነውና፣ አሁን ግን ምን አድርገውታል? በስር አድርገውታል ማለት ነውና፣ አላየሁትም። እስኪ አሁን ገብቼ ማየት አለብኝ። ከትናንት ወዲያ ይመስለኛል በምሽት ገብቼ ነበረ በውስጥ ማለት ነው። ነገር ግን በፕላዛው ነው የገባውኝ እንጂ በማሳለፊያው፣ በድልድዩ አይደለም ማለት ነው። ስለዚህ ድልድዩን እስኪ ልሞክረው አሁን ገብቼ ማለት ነው። እዛም እንግዲህ ሜቢ ከስር እንግዲህ እንደሰማሁት ከሆነ የተለያዩ ሱቆች ምናምን፣ ቁርስ ቤቶች ምናምን ያሉ አሉ ድልድይ ውስጥ ከዚህ ከግራውንድ ውስጥ እና ያው እንግዲህ ቁርስም ልናገኝ እንችላለን። እዚያ ጋ ነው መግቢያው። አይ ቲንክ አንድ ቦታ መሰለኛለ የእኛ ሰፈር በዚህ ነው ጋይስ፣ ወደዚህ መሄድ ይችላል። ዛሬ ብዙም ሰው የለም፣ ብዙም መኪና የለም። ዛሬ የረፍት ቀን ነው። እንደዚህ አይነት ቀን ግን እንዴት ነው ደስ ነው የሚለኝ እኔ። በነገራችን ላይ እንደዚህ ቃስቃስ ዝጨር ምናምን በጣም እወዳለሁ። አይ ላይክ ኢት አይ ላይክ ኢት ኦልራይት። አይ ቲንክ ድልድዩዋ በጣም አጭር ናት ጋይስ። በቃ አንድ አስፓልት መሻገር ብቻ ነው እንጂ ያን ያክል በውስጥ ብዙም ምንትን የለውም። ኦኬ እንግዲህ በድልድዩ ውስጥ ላልፍ ነው ማለት ነው ጋይስ።

እንደምታዩት በጣም አሪፍ ነው። ዳቦ ነገር አለ፣ ዳቦ አለ። ያው በጣም ሰፊ ነው ማለት ነው። በጣም ትንሽ መስሎ ነበር። ሱቆች ምናምን አሉ፣ በቃ ሻይ ቡና ማለቻዎች አሉ። ግን እስካሁን ቁርሳችን የምንበላበትን አጋጣሚ አላገኘም። በጣም አሪፍ በፊት በጣም ድልድይ ምናምን ነበር። ኦልራይት መዳረሻችን ላይ ደረስን ማለት ነው ጋይስ። እሱ ክስ ቪሎግ ይላችኋል። ያ አሁን እንግዲህ ኦኬ፣ በትምህርት ሚኒስቴሩ ነው የወጣሁት ማለት ነው። ወደ ፒያሳ ስለሆነ የሚሄደው፣ ወደ ፒያሳ አቅጣጫዬን ማድረግ አለብኝ ማለት ነው። እንግዲህ የዛሬ ቪዲዮአችን በትንሹም ሁኔታ ዬን ነግራችኋለሁ ያለሁበትን ማለት ነው። እና የአሁኑ ቪዲዮ እዚህ ላይ ያበቃል ማለት ነው። ከዚህ ፒያሳ ድረስ ደግሞ የሚቀጥለውን ቪዲዮ መቅረጽ ልጀምር ነው ማለት ነው። ሰብስክራይብ አርጉ። ምንም ሰብስክራይብ እያደረጋችሁ ስላልሆነ ሰብስክራይብ ማድረግ ቆይ፣ ቆሜ ነው መነግራችሁ እንዲህ አድርጌ ማለት ነው። ኦራይት ቃ ሳብስክራይብ ለምን ነው የማታረጉት? ቪዲዮዬን ሼር ምናምን አርጉ፣ እይታ ይያደልልም።